ከአማራ ሚዲያ ኮርፖሬሽን ዜናዎቻችን ጋር ስላላችሁ እጅግ እናመሰግናለን። እንዱ ተመልካቾቻችን በዜና መጽሔታችን የመጨረሻ ምዕራፍ ወደ ሆነው ስፖርታዊ ጉዳዮችን የምንመለከትበት ሰዓት ላይ ነው የምንገኘው። መረጃዎችን ሊያደርሰን ደግሞ ግርማ ሞገስ ስቱዲዮ ይገኛል። ግርማ እንደምን አለህ? ሰላም ነኝ። መቀጠል ትችላለን። አመሰግናለሁ። አብራችን ቆዩ ተመልካቾች። በሀገር ውስጥ መረጃዎች እንጀምራለን። በቫሌንሺያ ግማሽ ማራቶን አትሌት ዮሚፍ ቀጀልቻ በድጋሚ አሸንፏል። የርቀቱን ክብረ ወሰን ያለፈው አመት እዚሁ ቦታ ላይ መስበር የቻለው ዮሚፍ ቀጀልቻ ባለፈው ሳምንት ይህን ክብረ ወሰን እንደጸደቀለትም ይታወሳል። ዛሬ ረፋድ በተደረገው ውድድርም ለተከታታይ አመታት ማሸነፍ ችሏል። ዮሚፍ 58 ደቂቃ ከ02 ሰከንድ የፈጀበት ሰዓት ሲሆን ባለፈው ዓመት ሪከርድ ከሰበረበት ሰዓት በ32 ሰከንድ የዘገየ ሆኗል። የቡሩንዲው ሮድሪጎ ኪዊዜራ ሁለተኛ ሆኖ ሲጨርስ፣ ብሪያን ኪቦር ከኬንያ የግል ፈጣን ሰዓቱ አስመዝግቦ ሶስተኛ ሆኖ አጠናቋል። በሴቶች ኬንያዊቷ አንገስ ንጌች ስታሸነፍ፣ ፎቴን ተስፋዬ ሁለተኛ አጠናቃለች። አንገስ በለተሰንበት ግደይ የተያዘውን ክብረ ወሰን ለመስበር ተቃርባ አንድ ደቂቃ ዘግይታ ገብታለች። የቫሌንሺያ ግማሽ ማራቶን በሁለቱም ጾታዎች ክብረ ወሰኑ በኢትዮጵያውያን አትሌቶች የተያዘ ሲሆን ለተሰንበት ግዳይ በሴቶቹ የሚፈቀደልታ ደግሞ በወንዶቹ የክብረ ወሰኑ ባለቤት ናቸው። በኢትዮጵያ ፕሪምየር ሊግ ሁለተኛ ሳምንት ትላንት በተደረገ አንድ ጨዋታ ሲዳማ ቡና ሐዋሳ ከተማን አሸንፏል። በሮዶ ደርቢ ሲዳማ ሐዋሳ ከተማን ባሸነፈበት ጨዋታ ያሬድ ባየህ ብቸኛዋን የማሸነፊያ ግብ በ52ኛው ደቂቃ አስቆጥሯል። በሊጉ ሁለተኛ ሳምንት ጉዞ ብቸኛ ሁለቱንም ጨዋታ ያሸነፈው ቡድን ሲዳማ በስድስት ነጥብ የሰንጠረዦ መሪ ሆኗል። በዚህ ሳምንት መደረግ የነበረበት የቅዱስ ጊዮርጊስና ኢትዮጵያ መድን ጨዋታ መድን ላለበት የአፍሪካ ሻምፒዮንስ ሊግ ጨዋታ ምክንያት ለሌላ ጊዜ ተላልፏል። በሁለተኛ ሳምንት ከተደረጉ ዘጠኝ ጨዋታዎች መካከል አምስቱ በአቻ ውጤት የተጠናቀቁ ሲሆን የትናንቱ ጨምሮ ቀሪዎቹ በመሸናነፍ ተጠናቀዋል። በዘጠኙ ጨዋታዎች የተቆጠሩ ግቦችም አስራ ሁለት ብቻ ሲሆኑ ከፋሲል ከነማ ውጭ ያሉት ቡድኖች በአንድ ግብ ብቻ ልዩነት አሸንፈዋል። ከነገ ወዲያ የሶስተኛ ሳምንት ጨዋታዎች ሲመለሱ ባህር ዳር ከነማ ከኢትዮጵያ ቡና ማክሰኞ፣ ፋሲል ከነማ ከሲዳማ ቡና የሚገናኙበት እሮብ የሚገናኙበት ጨዋታ ይጠበቃል። በአፍሪካ ሻምፒየንስ ሊግ ወደ ምድብ ለመግባት የመጨረሻ ማጣሪያ ላይ የሚገኙ የኢትዮጵያ መድን ዛሬ ከግብጹ ፒራሚድስ ጋር ይጫወታል። የፕሪሚየር ሊጉ ሻምፒዮን ኢትዮጵያ መድን በመጀመሪያው ማጣሪያ የዛንዚባሩን ሞንግላንዴን በድምር ውጤት ማሸነፉ ይታወሳል። በሁለተኛውና በመጨረሻው ወደ ምድብ ወደሚያስገባው ማጣሪያ መድን ከግብጹ ፒራሚድስ ጋር መደልደሉ ይታወሳል። ሜዳው ላይ ማድረግ የነበረበትን ጨዋታ ወደ ግብጽ አቅንቶ የሚጫወተው መድን የመልሱንም ጨዋታ እዛው ግብጽ ላይ ያደርጋል። አሰልጣኝ ገብረ ምድን ኃይሌ ከሞንግላንዴው የደርሶ መልስ ጨዋታና በፕሪሚየር ሊጉ መክፈቻ ከአዳማ ከተማ ጋር የተገናኙበትን የጨዋታ መንገድ ይጠቀማሉ ተብሎ ይጠበቃል አለን ካይዋና አቡበከር ሳኒ እንዲሁም ወገን የገዛህኝ በአሰልጣኙ እምነት የጣልባቸው ተጫዋቾች ናቸው በቅርብ ዓመት የግብጾቹ አልሃሊ ና ዛማሌክን ተፎካካሪ ሆኖ የመጣው ፒራሚድስ በአፍሪካ ሻምፒየንስ ሊግ ተጽዕኖም እያደገ መጥቷል ጨዋታው ምሽት አንድ ሰዓት ሲል ይጀምራል ኤስፔራንሴ ከራሂም አልሃሊ ትሪፖሊ ከበርካኔ ኤምሲ አልጀር ከሎኮምቤ ስፖርቲቭ ዛሬ የሚደረጉ ሌሎች ጨዋታዎች ናቸው